ሰላም ውዴቻና ቤተሰቦች ተከታታዮች አሁን በማይካድራ ወልቃይት ስቴትስ ሁመራ በደማቅ ሁኔታ ሰማዕታትን በግፍ ህወሓት የጨፈጨፋቸውን ሙት ዓመታቸውን በማስመልከት እየተከበረ ይገኛል። እሱ መግለጫ እንደሚከተለው አቀርባለሁ። አንድ ልብ ማለት የሚገባን በተለይ ፋኖ ታጣቂዎች እዚህ ጋር ልብ ማለት አለባቸው። ይህን ጉዳይ መለስበታለሁ። በወልቀ ስቴት ሁመራ አንድም ፋኖ ታጣቂ የለም። ምክንያቱም ማይካድራ የዘር ማጭፋት ህወሓት የፈጸመውን በማስመልከት አሁን የመጣውን ነፃነት በሙሉ ልባቸው ስለሚቀበሉ ነው። ሁማር ጥቅምት 30 2018 ዓ ምት በዘረኝነት በአፍቅሮተ ነዋይና በአፍቅሮተ ስልጣን የተከፋ የህወሓት ቡድን አባላት በጭካኔ በይፋ የታየበት ወቅት ነው። ለአመታት በማስመሰያ ጭንብት ተሸፍኑ የቆየው የህዋት እውነተኛ ባህሪ ዛሬ ለአምስት ዓመታት በጥቅምት ወር በማይካድራ ከተማ በአደባባይ ላይ ወጣ። ሀውዜን ላይ የታየው የግፍ ጭፍጨፋ ሲያወግዝ የቆየው ሌላ ሀውዜን በማይካድራ ከተማ ውስጥ በይፋ ታየ። ጥቅምት 30 የግፍ ደም የፈሰሰባት የመከራ ድምፅ የተሰማባት፣ እናቶች በብዝተው ያለቀሱባት ሕጻናት በዋይታ የተሞሉባት፣ የጭካን ጥግ የታየባት፣ ያጎረሱ እጆች የተነከሱባት፣ ያለበሱ የተሰቃዩባት ምድር ማይካድራ 1563 ንጹሐን የተሰውባት ቀን ደጎች ያለ ኃጢአታቸው የተቀጡባት እንግዳ ተቀባዮች ያለ በደላቸው የግፍ ጽዋ የተቀበሉባት ተቀባይ ሆነው ሳለ እንደ በዳይ የተቆጠሩባት ደግ አድራጊዎች ሆነው ሳለ እንደ ክፉ አድራጊ የታዩባት ጥቅም 30 እናት አብ አብራኳን ከፋዮች ያጣችበት ቀን ጧሪና ቀባሪያን በግፍ የተነጠቀች ልጆቿን ወላጃቸውን የተነጠቁ በሞት ጥራ ስር የተከበው የተጨነቁ ምድሯ በደም ግፍ የተጠለቀለቀች በጣረ ሞት ድምጽ የተሟላች በሬሳ ብዛት የተጨናነቀች አደ ከላይና ከልካይ በሌላቸው በንጹሐን ዋይታ ተናወጸች። ጎዳኖች በደም ታጠቡ። በአስከሬን ማሳረፊያ ጠበቡ። ዘር ጠፋባት። ማንነት የተጠየቀ የግፍ ግፍ የተፈጸመበት የጭካኔ የመጨረሻው ጥግ የታየበት። ከሞታቸው አሟሟታቸው ያስጨንቃል። ከሞታቸው አገዳደላቸው ያሰቅቃል። ለምን ቢባል አሰቃይተው ገደሏቸው። ስቃያቸውን አብዝተው ነፍሳቸውን ከስጋቸው ለይተዋል። ሳምሪ የተሰኘው ገዳይ ሰራዊት በሰላማዊ እናቶች፣ አባቶች፣ ወጣቶች፣ ህጻናት ላይ ብሔር ተኮር የግፍ ጨፍጨፋ አደረገ። በበረሃ ሲሰሩ የነበሩ የቀን ሰራተኞች ሳይቀር ሰብስቦ በገጀራ አረደ። እናቶችና ህጻናት እያዩ አባቶቻቸውን በጥይት ግራም ግንባርና ደረታቸው እየመታ ጣ በመቶዎች የሚቆጠሩ ልጆች ያለ ወላጅ ሴቶችም ደግሞ ያለ አባት ቀሩ። እናቶችም ልጆቻቸውን አስከሬን እንደ በግ ታድ ወድቀው እያዩ ደም እንባ አፈሰሱ። ወያኔ ከራሱ አባላት ውጭ ሌላ ሰው ኢትዮጵያ ውስጥ መኖር አይታዩ። በህወሓት ጎጠኞች እሳቤ መሰረት የአማራ ክልል ተወላጅ ማህበረሰብ ሰዎች አይደሉም። ስለሆኑም ያ አንዳች ምክንያት በግፍ ተገደሉ። ጥቅምት 30 2013 ዓ ም ሰማዕታትን የምናስበው በጥልቅ ሀዘን ብቻ ሳይሆን በቁጭትና እልህም ጭምር ነው። ወገኖቻችን እንደ ሰው ሳይቆጠሩ ተገደሉ። እኛ ግን ወገኖችን ብቻ ሰው ብቻ ሳይሆኑ ሰማዕታትም ጭምር ስለሆኑብን ሙት ዓመታቸውን በማክበር በየአመቱ ስንዘክረው እንኖራለን። ሰማዕታት ወገኖቻችን በህይወት ዋጋ ከፍለው ዘረኝነትን አስወግደው ሸክም እኛ ላይ ጥለዋል። ይህ መልእክት ያስተላለፈው ወልቃይት ስቴትስ ሁመራ ከማይካድራ ከተማ ነው። በዛሬው ዕለት በመጠቀም ሰል በማይካድራ ከተማ በደማቅ ሁኔታ ሰማዕታታቸውን በማሰብ እየታወሰ ይገኛል። በዚህም ከፍተኛ እና ከፍተኛ በሆነ በቁጭት በልህ 1563 ንጹሃን ዜጎች ያለበደላቸው በደላቸው በሳምሪ ሰባ ተብሎ በሚታወቀው በዋት ታጣቂዎች የታረዱበትን ቀን በማስመልከት በደማቅ ሁኔታ እየታሰበ እየተከበረ ይገኛል። ይህም በየአመቱ የማይረሳና የማይረሳ ጉዳይ ነው። ለፋኖች ዚህ ጋር በግልጽ የሚያስተላልፈው መልእክት አለ። እሱን ጉዳይ እመለስበታለሁ። የአርበኛ መሳፍንት ልጅም በ ኮረም ተብሎ በሚታወቀው ላይ እርምጃ እንደተወሰደ መረጃዎች እየወጣ ይገኛል። እሱን ጉዳይ አልመለስበትም። ነገር ግን ታጥቃችሁ ያላችሁ ባጭሩ ተመለሱ፣ ተመለሱ። ወልቃይት ላይ አንድም እንኳን የፋኖ ታጣቂ የሌለ ለምንድን ነው? ያውቁታን ጠንቅቀው እናንተ አሁን እኮ ፋኖ ታጣቂዎች የምትታገልት ለህዋት ነው። ያ ማይካድራ የነበረው ዛሬም ይደገምልን እያላችሁ እኮ ነው ያላችሁ። ይሄ እኮ ነው መልእክቱ። ባጭሩ የሚገባን ይሄ ነው። እንዲህ ህዋት ዛሬ የቀበርሽው መሳሪያ እያወጣችሁ ያለ ለምንድን ነው? ፋኖ ለእኛ እየታገለ ነው። እሱ ሲጨርስ እኛ እንገባለን። አለቀ። ሄድ ኮኑ ቁም አሉ። ስለዚህ ታጥቃችሁ ያላችሁ የፋኖ ታጣቂዎች ወደ ሰላም ፊታችሁን አዝሩ። ከማይካድራ ተማሩ፣ እንማር። ወልቃይት ያሉት አማሮች ዛሬ በነጻነት እያከበሩ የሚገኙት ነጻነታችሁን ብቻ ሳይሆን ተከዜ ነው ዘብ በጠንካራና በጠንካራ አቋም እየጠበቁ የሚገኙበት ያ ግፍ ግፍ ስራ ስላለ ስለማይረሳ ጉዳይ ነው። ለዚህ ደግሞ በነኩሌ ደመቀ ዘውዱ የሚመሩ የሰላምና የጸጥታ ዋና ኃላፊዎች በተጠንቀቅና በቃ በሙሉ መቶ በመቶ በሚባል ደረጃ አዋት የማይገባበት ጉዳይ ነው። አጽድ ተውታን ዛሬ በሰላም በነፃነት እየሰሩ ነው። ስለዚህ አሁን ወልቃይት ላይ ያለው የፋኑ ታጣቂ የለም። እንደ አሁን ጽንፍ ዙ አይንቀሳቀሱም፣ ምክንያቱም ነፃነታቸውን አግኝተዋል። ነፃነት እንኑር፣ አብረን ከወገኖቻችን ጋር እንኑር፣ ዘር አንቆጥርም ነው ይህ ነው። በቃ የወልቄት አማሮች ዛሬ ያለበት ነጻነታቸው የዝም የአሁኑ ግን ያሉት የፋኑ ታጣቂ ጽንፍ በቃ ተላላኪዎች ናቸው። የውክልና ነው እያደረጉት ያሉ እህዋት ናቸው ማለት ይቻላል። ስለዚህ አሁን እየታገሉት ያለ እህዋት ነው። መልሶ ሁለተኛ ዙር ወልቄትን ለመሸጥ ነው የሚታገሉት። በቃ ይሄ ነው የሚያስተላልፈው መልእክቱ። ጌትነት መሳፍት የሚባለው የመሳፍትን ልጅም ማይካድራዊ አሁን እርምጃ ተወስዶበት የሚባል መረጃ እየወጣ ይገኛል መከላከያ ህግ የማስከበር ዘመቻ በወሰደው እንደተሸኘ እንግዲህ እየወጣ ነው የሚገኙ ከሆነ ሆነ ነው። በቃ ጽንፍ ከያዘ ጽንፍ የያዘ ነው። በማይካድራ ላይ ያለውን ነጻነትን ያገኙትን ይህን አልቀበልም እኮ ነው ባጭሩ። ፋኖ አሁን ያለበት ታርጌት ያ ትናንትና የነበረው ባርነት ለወልቃይቶች ተመልሶ ይምጣ አይነት ነው። አሁን ይሄኛ ይገባል። ስለዚህ ውድ ቻና ተከታታዮች ለሰላም ዘብ እንቁም፣ ሰላማችንን እናስጠብቅ፣ ሰከን ባለ ለስም አማራ የሚባል ሱ ውሸት ነው። እየነገዳችሁበት ነው ያለ ተሽከርካሪ ከማቃጠል ትምህርት ቤት ከማቃጠል ተሳቢዎችን፣ የጭነት መኪኖች ከማቃጠል ውጭ ይሄ የለም ትግል። ከወልቅያቶች ተማሩ፣ ነጻነታቸውን አስጠብቁ፣ ነጻነታቸውን አስመለሱ። በቃ አሁን ወደ ልማት ነው ይዞረ። ይሄ ነው የሚያስፈልገን የሚመጥነንም ለክልላችን ይህ ብቻ ነው። ውድ ቻነት ቤተሰብ ተከታታዮች ዛሬ ጥቅም 30 2018 ዓ ም ልክ የዛሬ አምስት ዓመት ጥቅም 30 2013 ዓ ም በማይካድራ በዛሬዋ ቀን በግፍ የታረዱት የማይካድራ ነዋሪዎች በዘር ተኮር ማለት ነው። ይህም በማስመልከት ዛሬ ሰማዕታታቸውን በማሰብ እየተከበረ ይገኛል ማለት ነው። በጸጥታ አካላት በደማቅ ሁኔታ እየተከበረ በከተማ በማይካድራ ይገኛል። ይህን በማስመልከት ዛሬ የደርሰው መረጃ ይህን ዛሬ ልንረሳው የማይገባ ጉዳይ ነው። ስለዚህ መልክት መልእክት ዛሬ ጥቅምት ሰላሳ የሚያስተላልፍ ለታጠቁ ወንድሞ ፋኖች ነው። በሌላ መረጃ ስክንገን መልካም ውሎ እንዲሆንላቸው ከወዲ ተመኘው።